ጠንካራው መከላከያ ዊኖ መከላከያ ምን እያደረገ እንደሆነ ሴቶችን የሚደፍር ሆኗል። አሁን እኮ አማራ ክልል ብትሄድ መከላከያ ብትላቸው ይደነግጣል። ምክንያቱም እናቶቻቸውን የደፈረ ነው መከላከያ። ትግራይ ምናምን ሊገባ አይችልም መከላከያ የምትለው እሱን ቶ እዚስ፣ ክሊቼ ደጋግመን ይሄን ማውራት ይሄ እኛ እኮ ከዛ ወጥተናል። ያን ቶ አሁን እሱን ሳይሆን የኢትዮጵያ ፕሮጀክት የምትለው አሁንም ተስፋ አለው ማለት ነው። ያው ትንሽ እዛ ላይ እናውራ። ኢትዮጵያ የምትለው እኮ አሁን የሆነ የሚኖረው ሚውት አድርገው ቆይ ቆይ ቆይ፣ ይኸውልህ ሚውት አድርገው እና አዳምጠኝ። የኢትዮጵያ ፕሮጀክት የምትለው እኮ አሁን እነዚህ ብሔረሰቦች ያልካቸው አሁን ጉልበተኛ ሆነ ያሉት ስንት ነው? ሶስት ወይ አራት ምናምን ናቸው አይደለ? አንደኛው አንደኛውን አሸንፎ ልክ ስልጣን ሲ ሌላኛውን የሚበቀልበት እኮ ሌላ ነገር እኮ ሲስናት ኢትዮጵያ አሁን እኮ በኦሮሞ ሀገር እየመራ አድርገው እኮ ስለምታስብ ነው። ኦሮሞ አማራን እየተበቀለ ነው ያለው ሌላ እኮ ደ ተሳስቻለሁ ማለት እኔ ባይዘ ወይ ተራ ሰው ምናምን እንዳልሆንኩ ተገምታለሁ እያስባል እዚህ ቲክቶክ ላይ እንደምታያቸው ሰዎች ማለት ዝም ብዬ ማላወራ ለብዙ ዓመት ነው ፖለቲካው ላይ የቆየሁት። አንብቤ ነጠብጣብ አገናኝቼ ነው የማወራው። አሁን ያለው ኦሮሞ ሀገር እየመራ ነው ልክ ነው የሚባለው፣ ፊልድ ማርሻል የሚለው ኦሮሞ ሀገር እየመራ ነው ምትልስ ቁጥር አንዛ ኖ እኔ ከቾቹ ጋር ምስማ ኦሮሞ ሀገር እየመራ ሳይሆን አማራን እየተበቀለ ነው፣ ይሄ ነው ያለው። ምትል ደግሞ ቁጥሩ ረጻ ሶ ግልጽ እየሆንም መሄድ አለብን። ወዳጅ አንድ ላይ ቃለ ማይከን ክፈትና ጨርሰውና ወደ ኢምፓሮ ፋክሱ ሄዳል። በግልጽ ግን አሁን ቀደም እንዳነሳው አንተ ትልቅ ሰው እንደሆንክ እኔ የምገነዘባለው አቃለሁ። የምታራምዳቸው ፖለቲኮችም ጠንከር ያሉ ናቸው። ነገር ግን ደግሞ እኔ አንድ ከአንተ ሀሳብ ውስጥ መውሰድ ምፈልገው ምፈልገውና በሀገሪቷ ውስጥ ያሉ እነዚህ የፖለቲካ ውጥረቶችን ሆነም የሰው ልጅ ህይወት ክቡር የሆነ ህይወት መቀጠፍ በአንድነት ሆነን መንግስት እንዲሰራባቸው በማድረግና በጋራ በመጮ ጠንካራ ሰዎች በማምጣት ማሸነፍ አይቻልም ወይ? አንደኛ ጥያቄ ነው። ሁለተኛ ደግሞ አንተ እንዳልከው እነዚህ አይነት አራማንያዊ ድርጊቶች በኢትዮጵያ ብሔር ብሔረሰቦችና ህዝቦች የወጡ ልጆች ናቸው። ይህን ድርጊት የሚፈጽሙ እነዚህን ማወገዝ አንችልም ወይ? ሲቀጥል ደግሞ እኛ በህብረት መንግስትን ማንቀጥቀጥ የሚችል ወይም ደግሞ ከሶሻል ሚዲያም ባለፈ ደግሞ መሬት እንዲወርድ በማድረግ መስራት እንችላል። ነገር ግን ደግሞ እኛ እየሰራን ያለነው ከጎደታ እኔውን በጣም ከኤርትራ ጋር ወግኝ ኢትዮጵያ የምትፈልገው አይነት ወይም የማደግ ዙማሜ ውስጥ የምትፈልገው ነገር እንዳታገኝ የሚያሰብ ሳቢ ላይ ግን በጋራ መሰለፍ አልችልም። ለምን ኢትዮጵያ? እነዚህ ሀይ ሀሳቦችም እንዲጠፉ ደግሞ ቢያንስ አቅም አለኝ ብለሃል። ቀደም እንዳነሳሁም እኔን አታውቅኝም፣ በጠራ ፖለቲካ ውስጥ አለውም ጠንካራ ያሉ ሀሳቦች አሉኝ ብለዋል። እነዚህ ሀሳቦች ውስጥ ሆነ የምትሰራ ከሆነ የምታቅ ከሆነ ስለ ኢትዮጵያ፣ ሌሎች ወንድሞችን በማስተባበር በማቀናጀት ጠንካራ የሆነ ሀሳብ ወደ ሶሻል ሚዲያው በማምጣት ኢትዮጵያውያን ተነጋግረበት ነቅተው መንግስት ክፍተቱን እንዲያይ በማድረግና እንዲሁም ደግሞ ኢትዮጵያ ሕዝብም ደግሞ ከዘፈቀኝነት አስተሳሰብ ወጥተው ጠንካራ የፖለቲካ ሀሳቢ ውስጥ እንዲገቡ ብናደርግ ይሻላል። እንጂ እኔ አሁን በጣም ከአንተ የምቃወመው ከኤርትራ ጋር ወግነህ የምታራምደው የፖለቲካ ኢትዮጵያን የማሳነስ ስሜት ግን እኔ በፍጹም አልቀበልህም። መንግስት ላይ ክፍተት ሊኖር ይችላል፣ በቃ አለ። እነዚህ ላይ ሀሳብ ብታመጣ እኔ ከአንተ ጎን ሆኜ መደገፍ የሚችለው ሀሳብ ሊኖር ይችላል። አለም በእርግጥ ማለት ነው። እኔ አሁን እንደዚህ ስል መቶ ፐርሰንት የመንግስት ደጋፊ ሆኛ አይደለም። እኔ በነገራችን ይህን ሰሞንኛ የፖለቲካ ሁኔታ ነው ፊልድ ማርሻል የሚለው ሳቢያ አመጣብኝ። ነገር ግን ኢትዮጵያ ውስጥ ያለው የፖለቲካ ሁኔታን ተቀናኝተን ብንሰብረውና ነገር ግን ኢትዮጵያ መልካም ነው ንኪ ሀሳብን ሰምተናል። ይኸውልህ ምን መሰለህ አሁን እኔ ይህን ካርታ ከኋላ ያሳየው ዝም እያለ አይደለም አሁን ካየውን ካርታ ፓራሌል ስላለው ነው። ኢትዮጵያ ውስጥ የኤርትራና ኢትዮጵያ አፍሪካ ቀንድ ላይ እየተፈጠረ ካለው ጋር ስለሚመሳሰል ምንድነው? ምን ይላል ኔቶ አዝ ኦፍ ቱኒ ቱኒ ፎር ይላል የሰሜን ቃልኪዳን ሀገሮች ህብረት በሁለት ሺህ ሀያ አራት ብሎ አለም ላይ ያለውን ነገር ያሳያል። በመቼ ነው ዘጠና አንድ አካባቢ ዘጠና አምስት እንትና ጆርጅ ቡሽ እያለ እንትና የሚባል የውጭ ጉዳይ ሚኒስትር ነበር፣ አይዶ ነው ምን ያህሎቻችሁ እንደምታውቁ አላውቅም። ጄምስ ቤከር የሚባል ነበረ። ታውቃላችሁ? ጄምስ ቤከር እናውቀዋለን ምትሉ፣ ሲቁጥራ ንጻፉ። ጄምስ ቤከር የሚባል ውጭ ጉዳይ ሚኒስትር እያለ ለሶቪት ለራሺያ በወቅቱ ለነበረው ቃል የገባው ነገር ነበር፣ ይሁላችሁ። ምን ብሎ ቃል ገብቶ ነበረ? ያን ጊዜ ጄምስ ቤከር፣ ኔቶ አንድ ኢንች አይጠጋም፣ ወደዛ ወደ ዩክሬን ወደ ምናምን አይመጣም። ኦኬ፣ በምን መልኩ አይመጣም ኢማጂኔሽን ከፍተዋል። አስወጣው ሚት ሰው ሲያወራ እንትን አትበሉ። አይመጣም ብሎ ቃል ገብቶ ነበር፣ ግን ቃል ገብቶ እንግዲህ ናቶ የሚባለው መኖር አለበት። ፋክቶች አሁን ለምን ብዙዎቻቸው የምታስቡት ኢሳያስ ክፉ ነው፣ ኢሳያስ ሀገር እየረበሸ ነው ምናምን ምናምን ስለምትሉ፣ ፑቲንንም እንደዛ ስለሚሉ ማለት ሐቋን መናገር አለብን። የምዕራብ ሚዲያ በተለይ ዲሞክራቶቹ ፑቲን እንደዚህ ነው። ግን ነገሮቹን ክሪቲካሊ እንድታዩ ማን ነው ሪል ረባሽ የሚለው እንድታዩ ስለፈለጉ ነው። ምሳሌ መጣውለ ጀምስ ቤከ ዓለም ጦርነት ካበቃ በኋላ ሶቪየት ህብረትም እዛው ቦታው ራሽያ የዋርሶ ፓክ የሚባለውን ከፈረሰ በኋላ የጀርመን ሪዩኒፊኬሽን ከተፈቀደ በኋላ የበርሊን ግንብ ከፈረሰ በኋላ ኔቶ ራሱ መፍረስ ነበረበታል። ዋናው ዓላማ የነበረ ኮሚኒዝምን እንትን ማለት ነው። ኮሚኒዝም ፈርቷል ፈርሷል ግን ቀጠለ። ናቶ እንደው ምንድነው? ተጠጋና ቼኮስሎቫኪያን ወሰደ። ስሎቫኪያ ሃንጋሪን ወሰደ። ፖላንድን ወሰደ። እንግዲህ ፖላንድ ማለት የዋርሶ ያለበት ነው። ዋናው የዋርሶ ፓርክ የነበረበት ነው። እሱ ዲስባንድ ካደረጉ በኋላ ይሆነ ናቶ ወሰደ። ተመልከቱ እንግዲህ እንዴት የዓለም ግሎባል ካርታ እየተቀየረ እንዳለ እንዴት አድርገው እንደመጡ። ራሺያ ዝም ብሎ አይደለም የመጣ ወደ ዩክሬን። ዝም ብሎ አይደለም ወደ ጆርጂያ ሄደው አፍንጫው ስልክ ስትመጣ ለሰኪሪቲ አደጋ እየፈጠርክ ስትመጣ ኦብቪስሊ ችግሮች ይመጣል። ፕሪኤምፕቲቭ ስትራይኮች ሊመጡ ይችላል። አንተም ኢትዮጵያ ይህንን የምትለው አካል ሀገር ራሱ ሳትሰራ፣ እንደነዛ እኮ ሀገር ምናምን አላቸው ሀገር ሳትሰራ ራሽያ፣ ማነው ኤርትራ ጋ መጥተህ ኤርትራ ጋ ሂደህ ኤርትራ ጋ ሂደህ አሰብ የኔ ነው አሰብን ወስዳለው ኤርትራ ውስጥ ገብቼ ሴቶቹን እደፍራለሁ፣ ቋንጠሆንም ቆንጆች ናቸው። ኤርትራ አይም አረጋቸዋለሁ፣ ትግራይ ቆንጆሮ ይጀ ወጥ አርገዋለሁ፣ ሂደው ደፍረሃል። አማራ እንደዛ ነው፣ ሰሜንን የማጥቃት ሰሜንን ሙሉ ለሙሉ ዲስታብላይዝ የማድረግ አላማ። መጨረሻ ላይ ግን በተባበረክ እንዲቆማል የግድ ናቹራል በሆነ መንገድ ስጋት የምትሆን ከሆነ ስጋት መሆንም ስላልቀረ ኢትዮጵያዊው ጋላምለህ አንተ ሳትመጣ እሱ ይመጣባል። አንተ አሰር ሰዓት ረግጠህ አዲስ አበባ ላይ ለቁርስ ሰዓት ስታስበ እሱ ሳ መቶ ይበላል፣ ዱለት ይበላል፣ ክትፎ ይበላል። አዲስ አበባ ላይ መጡ ኢሳያስ ይውጣል ነው ይውጣ። ደግሞ ዝም ብሎ አይደለም ራሽያን ከጎኑ ያደረጋል፣ ግብፅን ከጎኑ ያደረጋል፣ እስራኤልን ከጎኑ ያደርጋል። እንዲህ አይነት የቤት ስራዎችን ይሰራል። ይሄ ማንም አይምሮ ያለው ያደርገው። አንተ የምታወራው ኤርትራን ስለመጨበጥ ነው። እኛ የምናወራው ራሱ ኢትዮጵያ የምትባለው ልትጨበጥ ነው እያልኩ

ከሰብአዊነት የወረደ በጣም በጭካኔ የተሞላ ግድያ ስለምትገዳደ አይታችኋል። እ አማራ ኦሮሞን የሚገልበትን አጨካከር አይታችኋል። እ የምታዩ ቀት አይጻ አማራ ኦሮሞን ኦሮሞ አማራ በተለይ ኦሮሞ አማራን የሚገልበት አገዳደር አገዳደል አቡዙቢላሂ አስወፍርላ በስመ አብ ወወልድ ወመንፈስ ቅዱስ ከሰውነት የወረደ ነው። አይቻለሁ፣ ጭካኔ በቪዲዮ አይቻለሁ፣ በዘመድኩን ፔጅ አይቻለሁ። ምትሉ ቁጥራን ይጻፉ ነው አይጨካከሉ አላይጨካከሉ አይገዳደሉም ምትል ደግሞ ቁጥሩ ለጻ ሀቃ አቋን እየተናገር መሄድ ስላለብን ይሄ ነው። ኢምፓየር ኦፍ አክሱም ቀጥል። እንዲህ እየተነጋገርን ሀቃ አቋን ነጭ ነጭ እየተነጋገርን እንሄዳለን። ቀጥል። ኢምፓየር ኦፍ አክሱም ሰላም ሰላም። ወንድማችን አሪፍ አገላለጽ ነው። አሁን ታይም እኔ የሚገርመኝ ብልጽግኖች አላመኑም መሰለኝ ኢትዮጵያ እንደሌለችና እና እንደተበታተነች። አንዲት ሀገር ያለ ሕዝብ ተራራ ናት፣ ሜዳ ናት። ሕዝብህን ሳታስቀድም፣ ሕዝብህን ሳታከብር ሀገር አደርጋለሁ የሚል አስተሳሰብ የያዘ ብልጽግና በጣም ተሳስቷል፣ ሊሆንም አይችልም። እንዳልከው አማራ ክልል ግፍ ተደርጓል፣ ትግራይ ውስጥ ግፍ ተደርጓል። ኦሮሞ በነዳጅ እንደዚህ እንደ ህንድ ፊልም እያሉ ሰው የሚገድሉ ህብረተሰብ ብልጽግና የሚመራቸው ካድሬዎች ደግፈው ብልጽግና ሳይቀር እንትን አላቸው። ይሄ ቄስ ምናምን ላላቸው እንደዚህ የእነሱ ባሪያ ቄስ የትኛው ዓለም ላይ ነው ፖለቲካ ውስጥ ገብቶ ታይቶ የሚታወቀው? ስለዚህ ኢትዮጵያ የለችም የምንለው ዝም ብለን አይደለም። አንዲት ሀገር ለህዝቧ መሆን አለባት ለህዝቧ መትረፍ አለባት ቶ ኢኮኖሚ ቶና ሰላም ደህንነት ለራሱ በደንብ ማረጋገጥ። ስለዚህ የኢትዮጵያ ፍቅር የሚባል ያለው ሰው የለም በአሁኑ ታይም ላይ። በተለይ አሁን ደውለ ሀገር ቤት ስጠይቅ ማንኛውም ሰው አረ እኛ ምናምን ነው የሚሉት። በቃ የሚያማርር ሰው የምታየው እንጂ ደስተኛ ነኝ በሀገሬ ወዳት ያለው ሀገር የሚል የለም። ድሮ ቀርቷል። ኢትዮጵያዊነት የሚለው በነመለስ ጊዜ ቀረልን። ገር እውነት እውነት ለማውራት እንፈለግም ማለት ነው። ስለዚህ እኛውን ኤርትራን ሶፖርት የምናደርገው ህዝባችን ናቸው ደማችን ናቸው። እኔ ከኦሮሞ ኤርትራው እኔ ይቀርበኛል። በስትራቴጂ በለው በማንነት በለው ሁሉ ተስማምቼ የሚያዋጣኝን ነገር መስራት እንፈልጉ እኔ በሰሜን በቃ ከአማራ ጋር አማራዎቹም ተጋሩም መስማማት አለባቸው። አሁን አሁን ነው ጊዜው፣ ጊዜው አሁን ነው። ስለዚህ ኦሮሞ ኢምፓየር ሊፈጥር የሚያስብ ይህ መንግስቱ እንደተቀሸመደ፣ አሁንም የአብይ አህመድ በትር ቅርብ ነው። ስለዚህ ወደ ኤርትራ የማይታሰብ ነው አይሄድም። አውቆ ለመደናገር ምርጫ እንዳይካየድ እሱ እዛ ቁጭ እንዲል አውቁ የሚያደርገው ፖለቲካ ጨዋታ ነው። ይሄ ማንኛውም ሰው መሸወድ የለበትም። በዚህ እንጂ አሁን ለራሱ ይሄ ቅድም ብያየሁት ነበር። ኢትዮጵያ የታጠቀችውና ኤርትራ ማይገናኝ ነው ማይገናኝ ጠቅላላ ጠቅላላ ብዬ አለው። ኢኮኖሚካል ለራሱ አሁን በጣም እንትን አለው ሀገሩ እንትን የመንግስት ካዝና ጠንካራ ጠንካራ አብዛኛው ጂዲፒ እርዳታ ለመክፈል ነ ብድር ለመክፈል ነው የሚያውሉት ከነውረዱ የሚቀብሉበት አሁን ሻቢያ ትግራይ ውስጥ ገብተው እያለ እንዲያውም በተወሰነ በትግራይ አካባቢ ላይ እንትን እየሰጠ ነበር። መታወቂያ ንቁ እያላቸው ነበር። በቃ ሀሪፍ ነገር ነው የሚያስበው። የኤርትራ መንግስት ልንገር፣ እንደ ጠላት አያየው ለኢትዮጵያ ሕዝብ እንደ ጠላት አያየውም። የኤርትራ መንግስት ለኤርትራ ጠላት የሚሆነው ማን ነው? የሚመጣው አመራር ብቻ የሚመጣው አመራር የኤርትራ ሕዝብን ይጠላል፣ የኤርትራ ፖሊሲ ይጠላል። ምን አገባው? በሰላም እኮ ባህር ተጠቀም ብለዋል። ጅቡቲ ሞተ ለሞቶ የምትከፍለው ገንዘብ በየአመቱ፣ ኤርትራ እኮ አምስት ፐርሰንት ውሰድ ነው ያለች። በዝምድና አስበውት ማለት ነው እንጂ እንደ ሌላ ሀገር ቢያስቡት ጠቅላላ አቅም የለም፣ ባጀት ምንም ሊኖር አይችልም። ስለዚህ ኦሮሞ የሚያራምደው ፖለቲካ እኛ ይቁም እያልነ ነው። ህዝብ እንዲያልቅ አንፈልግ፣ ነቅተናል። በቃ ለእኔ ኤርትራው ሞተ ማለት እኔ ማለት ነው። ይሄ ፖለቲካ አይደለም። ይሄ ብራዘሬ ይሄ የህልውና ጉዳይ። በዚህ የሚደራደር ካለ ሰሜቲክ ሁኖ አማራዊ ይሁን ጉራጌ ይሁን ኤርትራዊ ዝም ብሎ ባንዳ ሞኝ ብቻ ነው። ሀቅን የማያውቅ ማለት ነው። ፖለቲካ ጠረጴዛ ላይ ነው የሚሰራው። ፖለቲካ በመተሳሰብ። ብልጽግና የትግራይ ህዝብ ያሸነፈው ገና ከጦርነት በፊት ነው። የመጨረሻ ውሳኔ ነው የወሰነበት። ለትግራይ ህዝብ ጄኖሳይድ ብልጽግና ፓርቲ ማለት ነው። ስለዚህ እኛ ከእነሱ ጋር የምንቆብበት ነገር የለም። አራት ነጥብ። ከኤርትራ ህዝብ ጋር ነን። ከኤርትራ መንግስት የኤርትራ መንግስት አሁን ኢትዮጵያ ቢገባ ሌላ አዲስ መንግስት ልተክል እኔ እንኳን ቢል እንደ ጥያቄ እንደ ጥያቄ። በጣም አሁን የተናገርከው ሌላ ሰው ሲናገሩ ሰምቼ አላውቅም። ቬሪ ኢንትረስቲንግ ወርድ ነው። በሁለተኛ የዓለም ጦርነት ናዚዎች የተጠቀሙበት አይነት ዘ ፋይናል ሶሉሽን የትግራይ ህዝብ ላይ ብልጽግና ዘ ፋይናል ሶሉሽን ነው የተጠቀመው፣ ማለት ነው የመጨረሻ ብሎ ነው። ፖለቲካ ምን መሰለ፣ አንደኛ ጠረጴዛ ላይ ነው። ትክክለኛ ፖለቲካ ጠረጴዛ ላይ ሆኖ ነው የሚፈጣው የሚነጋገር፣ የመጨረሻ እርምጃ የሚወሰደው ግን የጥፋት ጦርነት ዳሴ፣ እሱ ያደረገው እሱ ነው። ብልጽግና የተሸነፈው በጠረጴዛ ማለት ነው። የትግራይ ህዝብ በገና እያለ በጦርነትም ተሸነፈ። ገብተዋል። ይህን የተደረገው ስለዚህ ኤርትራ ውስጥ ሆዶ እንደሚዋረድ አምሹር ብያለሁ። ሹር ሹር ሹር ሹር ፐርሰን አይፈልጉትም እንጂ ቢፈልጉት ያጠፉታል። ምን በአሁኑ ሰዓት ትግራዊ የሚቆም የለም፣ ከብልጽግና ጋር አማራም የለም። ኦሮሞ ብቻው ሊዋጋ አይችልም። እንዴት ብሎ ይዋጋል? ኦሮሞ የጦርነት ተመኩር የለውም። ረብ አይችልም፣ ጥማት አይችልም፣ መንገድ መጓዝ አይችልም። ይህ የሚያስችል እኮ ማንነት ካለ ጠንካራ ኮንክ ታሪከኛ ከሆንኩ እኮ አባቴ ስሜት ካለ የውስጥ ስሜት የሚባል አለ። ስለዚህ ይቀጥል። ቴዲ ወንድማችን መጣ ኤርትራ፣ እሱም ይገልጸዋል። ቴንክዩ ቹቺ፣ ቀጥልበት። ቴንክዩ መንግስቱ፣ ቀጥል ወንድሜ። ኦኬ፣ በመጀመሪያ እድሉን ስላገኙ አመሰግናለሁ። ይሄ መጀመሪያ ነው። በእውነት ለመናገር በሀገሪቱ ያለው ፖለቲካ አይመለከተኝም ማለት አይደለም፣ በፖለቲካ የማይሳተፍ ማንኛውም ሰው እና እኔም እንደ አንድ ኢትዮጵያዊ የተሰማኝን ነገር አጋጣሚ እንደው መናገር ስለፈለኩ ብቻ ነው እና አሁን እየተደረገ ያለው በኢትዮ እና በኤርትራ በኩል ያለው ጦርነት ይካሄዳል ወይ አካሄዱ ይመቻል ወይ ትክክል ነው ወይ የሚል ይመስለኛል ጥያቄው፣ እና በዚያ ላይ መስጠት ፈልጌ ነው ማለት ነው። ሰም አላር ወይ ስለ ራሴ ብቻ ሄሎ ትሰማለው? በጣም አሪፍ። ስለዚህ በእኔ እምነት በኢትዮጵያና በኤርትራ መካከል ጦርነት ይኖራል ብዬ አላስብም። ምናልባት ይሄ የሚደረገው ጩኸት ሁሉ የውሸት ጩኸት ነው ብዬ ነው ማምነው። ምክንያቱም በኤርትራ በኩል እውነት ነው ብለው ሊዘጋጁም ይችላሉ። አብይ አህመድ ግን የሚያስገባው የጦር መሳሪያ ሁሉ የራሱን ሕዝቦች ወይም ደግሞ የራሱን ስልጣን ይቀናቀኑኛል ብሎ የሚያስባቸውን ሌሎች ህዝቦች ለመጨፍጨፍ የሚያስገባው የጦር መሳሪያ ነው። ይህን የጦር መሳሪያ ደግሞ ሲያገባውም ሆነ በእርዳታም ሲያገኘው ህዝቤን እጨፈጭፍበታለሁ ብሎ ሳይሆን ሀገሬን ከሌላ ወገን እከላከልበታለሁ ብሎ ነው የሚያስገባው ብያምናለሁኝ። ስለዚህ በአሁኑ ሰዓት ለእሱ አደጋ ሆኖ የመጣበት በአማራ ክልል እየተደረገ ያለው ጦርነት ስለሆነ መጀመሪያ ላይ የአማራን ሕዝብ ሸውዶ እንደምናውቀው ሀ